አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የጃና ላይ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሀምድሊላህ እንደምን አላችሁ? እንደምንሰነበታችሁ በቪዲዮ ቪዲዮ ከሰራው ትንሽ ቆየት ብያለሁ እና በአዲስ ቪዲዮ መጥቻለሁ ዛሬ ዛሬ ዛሬ ላይ ያለንበት ጊዜ በጣም የሚያሳፍር በጣም የሚያሳዝን በተለይ ሙስሊም ነን ለሚሉ ዩቱበሮች በአደባባይ ብልግና፣ በአደባባይ ባለየነት እየተሰራ እነዚህ ሰዎች በአደባባይ ጥፋትን እያስፋፉ ዝሙትን፣ የሴትን ልጅ ክብር፣ የሴትን ልጅ የእስላምን ልጅ ክብር ዝቅ የሚያደርግ ነገር እየተስፋፋ እነዚህ ሰዎች ግን ጎበዞች፣ ጠንካሮች፣ በርቱ፣ የኔ ውድ፣ የኔ ሱስ፣ የኔ እንትን እየተባለ የሚሰራትበት ላይ ደርሰናል። እውነታው ግን በጣም ሊያሳፍረን አንገታችን ሊያስደፋን ነበር የሚገባው። በተለይ በተለይ ሙስሊም ተመልካቾቻቸው እንደዚህ አይነት ነገር አታርጉ፣ እንደዚህ አይነት ነገር አትስሩ ማለትን በተለያየ ነገር አስተያየት መስጠትን ይቅርና ይሄ ነገር እንዲስፋፋ የኔ ውዶች የኔ እንቁች የኔ እርግቦች እየተባለ የተለያየ ቅጥያ ስም እየተሰጠ በአደባባይ ጥፋት እንዲስፋፋ እየተደረገ ያለበት ጊዜ ላይ ነው። ይህ ነገር በጣም ሊያሳፈረን ነበር የሚገባው። ምክንያቱም የሰው ልጅ ወንጀል እንኳን ቢሰራ ጥፋት እንኳን ቢሰራ አደባባይ ላይ የሚሰራ ጥፋት እና ለብቻውን የሚሰራ ጥፋት አንድ አይደለም። ምክንያቱም እነዚህ ሰዎች ነገ ትውልድ ሀገር እያጠፉ ነው ያሉት በመቶሽ የሚከተላቸውን ህዝቦች ምን እያስተማሩት ነው? የሚገርመው ነገር የእነሱ ተመልካች፣ የነሱ እንትን ባይ አድናቂዎቻቸው ይህንን ነገር ይወዱላቸዋል፣ ይደግፉላቸዋል። ግን በጣም የሚያሳዝን ነው። በጣም ነው የሚያሳፍረው። ተሸፍናም ራሷን ሰትራ ያለችን ሴት በቪዲዮ ማወጣ ወይም ወንድ ጋራ እንትነ የማትለን ሴት አንድ መልካም ስራ ወይም ለስራ ወይም ቲክቶክ ሆን ዩቱብ ሆን የከፈተች ሴት ራሷን የሰተረች ሴት ሰብስክራይብ አያደርጉም፣ አያሳድጉም፣ እንትን አይለም። እንደነዚህ አይነቶችን ግን ጋጠወጦች እያየ ነው ነው በቅርብ ጊዜ ምን ያህል እንደሚሰራ ማለት ነው። ግን ይሄ ነገር በጣም የሚያሳፍር። ከነገ ወዲያ ደግሞ ነገ ሌላ ጥፋተኛ በአደባባይ የቺ ሶፊያ የምትባለው በአደባባይ በካሜራ ፊት አብረህኝ ልደር ወይም አንተ ጋር ልደር እስከ ማለት የተደረሰበት ሁኔታ ነው። ብዙዎቻችሁ ይህን ስንል ለካሜራ ነው ለስራ ነው ለእንትን ነው እየተባለ ነው ለካሜራና ለስራ ከሆነ እኮ እናንተ እውነት ብላችሁ አምናችሁ ተቀብላችሁ የኔ ውድ የኔ ክብር የኔ እንትን እያላችሁ እየተከተላችኋቸው ነው። እና ነገ ወደ የት እየሄርን እንደሆነ ወደ የት እያመራን እንደሆነ በጣም የዑለማዎች የኡስታዞች፣ የአስተማሪዎች ቻናል ባዶ ሆኖ ትውልዱ በነዝህ አረመኔዎች፣ በነዝህ ጋጠወጦች፣ በነዝህ አሳዳጊ በበደላቸው ሰዎች እየጠፋ ነው ያለንበት ጊዜ። በጣም ነው እንትን የሚለው ማለት ነው። እና አንዳንድ ሰዎች እንደዚህ ብሎ አንዳንድ ትንንሽ ቱበሮችም ትልልቅ ቱበሮች እንደዚህ አይነት ምክር ገሳጭ እንትን ቪዲዮ ሲሰራ እናንተ በቃ እንትን የምትሉት ሌላ ነው። ምክንያቱም እናንተ የጥፋት አመለካከት የጥፋት አንጃ አራጋቢ፣ የመጥፎ አራጋቢዎች ናቸው። የውሸት አራጋቢ የተንኳል አራጋቢ ነው። ሰው እንዴት ቃለላህ ቃለ ረሱል እየተናገረ ብዙ አስተማሪ ብዙ በካሪ ቻናል እያለ ሰው እንዴት የጥፋትን ቻናል የዝሙትን ዝሙት ማስፋፊያን ቻናል መጥፎ ነገር ማስፋፊያን ቻናል እንዴት በአንድ ጊዜ እዛ ላይ ይደርሳል? የወስታዞች ቻናል፣ የአስተማሪዎች ቻናል፣ በቁም ነገሮች ቻናል ባዶ ሆኖ እንደነዛ አይነት ያለንበት ጊዜ ደርሰናል። የምር በጣም ነው እኔ እያዘንኩ ያለሁት ማለት ነው። ስብሃናላህ እና ብዙ ማውራትን ብዙ መናገር የሚቻል ነበረ፣ ግን እኔ ከማየው እኔ ከምመለከታችሁ እኔ ይህን ቪዲዮ ልሰራ የተገደልኩት የእኔ እንትኖች አላችሁ እና የእኔ ጀማዎች የእኔ ፋሚሊዎች በጣም መወዳችሁ በጣም ማከብራችሁ አላችሁ ማለት ያ ማለት ግን ምን እያሰባችሁ ነው? የእነሱን አሁን ለምሳሌ የነፈኪን የነዝህን የነዝህን የኔ ውድ የኔ ቁምትሉት እናንተም የዛ አመለካከት ባለቤት ናችሁ ማለት ነው። እኔ አልገባኝ ስላለ ነው እና ወይንም እናንተም ነገ ቦታ ለመቻችሁ በአረብ ቤት በተለያየ አረብ ሀገር ሆናችሁ ነው እንጂ እናንተም አገር በከዱ የእነሱን ፈለግ ተከትላችሁ ነው የምትሰሩት ማለት ነው። እንደዛ መሰለኝ እኔ የእነሱን እንደዛ የሚል ሰው እኔ ለምሳሌ አንድን ሰው ስራውን ሰወድለት አመለካከቱን ሰው እድለት ነው። አድናቂውም ሆነው እና እና በጣም ያለንበት ጊዜ እንትን ራሳችንን ልንፈተሽ ቆም ብለን ልናስብ የሚገባንበት ጊዜ ነው ያለ ነው እና ውድ ቤተሰቦቼ ደግሞ እንዳላበዛባችሁ የዛሬው ቪዲዮ ይህን ይመስል ነበረ። ሰላም አለይኩም ወረመቱላ ወበርካቱ። ላይክ ሼር ማድረግ እንዳይረሳ። አላህ ሀቁን በሀቅ ያሳየን ልባችንን የሁላችንም ልብ እውነት በትክክል አላህን የምትፈራ ልብ ይስጠን። በተለያየ ወንጀል ላይ ያለንም ወደ አላህ ይመልሰን። ከኔ ከነፍስያችን ጀምሮ ሁላችንም ማስመሰል፣ ሁላችንም እንትን ላይ ያለንበት ጊዜ ነው ያለውና ወላሂ በጣም ነው የሚያስፈራው ሰው አላህ ዝሙትን አትቅረቡ የዝሙትን መንገድ ራቁ እያለ ኡስታዞቹ ይለፈልፋሉ አስተማሪው ይናገራል ግን የምንሰማው ሰዎች የምንተገብረው ሰዎች ጥቂቶች ሰዎች ነንና አላህ የተግባር ሰው ያደርገን እላለሁኝ የዛሬው ቪዲዮ በዚሁ አበቃለው ሰላሙ አሌይኩም ረመቱላ በረካቱ